ለዚህ ብታሻም ገንዘብ ብዬ ከልጅ ጋር መጣና አስተናንተ በትኑ ኮራች። አዎ ይገባኛል አባ፣ ግን ያው ከዚህ ጋር ከተያዙ ነገሮች ጋር እንዳለ ምን እያረግሽ ነው? በአንተ ምክንያት አንገት ይድፋ። ይሄ ምን የፈጣሪ ስራ ኮና ምን እሱ ላይ መግባት እንችላለን። አንተ ልጅ ጆሮ የለህም እንዴ ዞር። ጽናት ሳሎ ላይ ቁጭ ብላ ባለበት ሰዓት ሌና የሆነ ቀይ ጠፋትና ትፈልጋለች። ጽናት የሆነ ቃይ ተሻል ብላም ጠይቃል ነበረ እንግዲህ የሴቶች እቃ ማለቀ የለውም እና ጽናት ተጠይቃ ነበረ። ነገር ግን እኔ ምንም ነገር አላገኘውም ቤትም ሳጸዳ አላየውም ብላታለች። ቤቲም አብራቸው ተቀምጣ ነበርና አንቺ ሲያየሽው ነገር አለ ተብላ ታጠይቃለች። ቤቲም አው የሆነ ጥቁር ነገር ከሆነ አይቻለው እንደውም በጣም ርቦኝ ስለነበረ ምግብ ነው ብዬ እንደው ስቀምሰው ቸኮሌት መስሎኝ መሮኝ በጣም አስደልቶ ይህን ቆሻሻ ውስጥ ጣልኩት ብላታለች ማለት ነው ሌና በጣም ተናዳ ነበረ ለምንድን ነው ቆሻሻ የጣልሽው ይህን ጠረም ቤዛ አንስቼ ነበረ እንደው ጭንቅላትሽን ክስክስ የማረግሽ እያለች ነበረ በቃ ይቅርታም እምብላለች ጽናት ደግሞ ስትላት በጣም አናዳት ክፉ ነገር ስለተናገረቻት ጽናት እንግዲህ እየሳቀሽ ነበረ። ኢናም በጣም ተናዳ እንጂ ደግሞ የሚያስቅሻል ብላም እንግዲህ ተነስታ ጥላ ትሄዳለች። በሌላ በኩል እንግዲህ ምሩና ሀማቷ ቁጭ ብለው ናሆምን እየጠበቁ ነበር እና ናሆምም ተከስቷል። አንተ መጠው ብለህ እስካሁን አቆየን እኮ እያለችው ነው እናቱ። እንዴ ማየኔ ማኮ እንደ ምሩም ብዬ ነው እንጂ ጥዬ ልሄድ ነበር ባላገኝም ግድ ሊኝም እያለችው ነበር እናቱ። እንዴ በአንዴ ተከርኩ ማለት ነው አለት። የእናትና ልጅ ወሬ ጀምረው ነበር ምሩም አለችና እያዳመጠቻቸው ነው አሁንም እንግዲህ እናታቸው ስለ ልጅ ነገር እያነሳች ነው። እና ምሩ ደግሞ በቃኝ ከአሁን በኋላ እኔ ያሻፈረኝ እስካሁን ድረስ ዋሽቻለሁ። ናሆሜ አንተ ከመጣ ይቀርማ ሁሉን ነገር ማወቅ አለባት ብላ እውነቱን እንንገራት ስትለው እንግዲህ ቀድማ የናሆም እናት እልል ተዋ ነበር ያቀለጠችው፣ ያረገዘች መስሏት። እንደዛ አይደለም እኔ ልጅ መውለድ አልችልም ታማሚ ብላም ስንግራት እንግዲህ ተናዳ ቤቱን ኖጥ ላይ ሊና እና ጽናትም እንግዲህ ፒስ ሁነዋል ማለት ነው። አሁን ላይ ሊና በጣም ጥሩ ሰው ሆናለች፣ መልካም ሆናለች። ማጨስ የለ፣ መቃም የለ፣ ብቻ በጣም ደስ ትላለች። እንግዲህ የቤቱ ድምቀት እየሆነች ነው፣ የዳሙ ድምቀት እየሆነች ነው። እኔ በበኩል ሊና በጣም ተመችታኛለች። ይችላችኋለሁ። ካሁን በኋላ ክብሮምና ሰኒ ስለተጣበሱ፣ አሁን ደግሞ ሊና እና ቅዱስ ቢጣበሱ፣ እየተሻለ እያማረ ይመጣ አለው ድራማው። ያው ቤት እንደሆነች እንግዲህ አጣማሪ አታለች። ምን እየሰራሽ ነው ብላም ስትጠይቃት ጽናት እንግዲህ ውሃ እየጠጣሁ ነው፣ በቃ ሱሴን እኮ ማስታገስበት የፈለኩ ነው፣ ይኸው በውሃ ተወጠረ ልሞት ነው ትላታለች። ጽናትም በጣም አሪፍ ተመልሰሽማ፣ ወደ ሱስሽ እንዳትሄጂ እያለቻት ነው። እና ትኩር ብላ የሚያየቻት ነበር እንዳትመለስ ሲጀመር። አሁን አንዳንድ ነገር እኮ እገዛለሁ ያው ለተወሰነች ላይ ቅምሻ እያለችም ነበረ። ጽናትም እንዴ እንዳገዥ እያለቻት ነው ዜናም ሲጀመር ሲቀልደሽ ነው እኔ ነጭ ወረቀት ሁኛላ አለቻት። ምንማልት ውስጥ ምንም አይነት ገንዘብ የለኝም እንደው ለቃሜ ሶስ ላስታክስ ብልኳን አማራጭ የለኝም፣ ባዶ እጅና ያለሁት ስለዚህ ውሃ ከመጠጣት ውጭ እኔ ሌላ አማራጭ የለኝም ብያልቻ ነው። እና በቃ ይህን ውሃ ጠጥች ጠጥች እንግዲህ ወዲ ተቆዘረ፣ ስለዚህ ወደ ሽንት ቤት መሄድ አለብኝ ብላ ሄዳለች። ለሆብም እናቱን እንደምንም አድርጎ መልሷን ብቷታል። ቅርበኝ ማየን ይጥፋት ነው ብሏል። ያው እንግዲህ እናቱ በጣም ጉጉት አላት፣ የልጅ ልጃቸውን ለማየት ምና እንደምን ማድረጉ ወደ ውስጥ አስገብቷታል። ሲጀምር ኑሮ ምን ጥፋት የለባትም፣ የኔ ጥፋት ነው ብሎ ነገሩን አሳምኗታል። ክብሮም ከማን ጋር እንደሚያወራ ባና ቅም። እንግዲህ ሰሞኑን አባቴ አባቴ ይላል፣ አባቱ ማን እንደሆነ ባና ቅም። አባቴ እኔ ለብጣሻም ገንዘብ ብዬማ ከልጆች ጋር ላጣላ አልችልም፣ ሙሉ ማስረጃ ይዣለሁ። ግን ደግሞ አልፈለገም፣ መከፋፈል አልፈለግም ይላል ገንዘብ እንደሆኔማ ስጠረጠር የክብሮም አባት የኬራ አባት ነው ብዬ አስባለሁ። እስካሁን ሄዳ የክብሮምን አባት አላናውቀውም አናውቀውም፣ ያው እንዳለ የምናውቀው ግን ማንኛውም እንደሆነ አናቅም። የኬራ አባት ደግሞ እንግዲህ እንደ ልጁን እኒሄው ተንከባክቦ የሚያሳድገው ከኬራ እኩን እኒሄው። እኔ ጠርጥር ያለው በበኩሌ አባቱ የኬራ አባት ነው። ግን ትክክለኛ ልጁ ከሆነ እና የመጀመሪያ ልጁ ከሆነ በጣም ከባድ ነው። ኪራ በእርግጥ እስካሁን ወንድም ይብሉ እየተቀበለው ነው። ክብሮምን ትክክለኛ ወንድም ሲሆን ደግሞ ምን አይነት ጻብ ወይም ደግሞ ምን አይነት እንዴት እንደሚቀበለው ደግሞ ከባድ ነው ብዬ አስባለሁ። ጥርጣሬ ነው። የእናንተን ሀሳብ፣ አስተያየት እንግዲህ ማስቀመጥና መገመት ትችላላችሁ። ክብሮም ስልክ እያወራ ነው እና ዲና እንደተለመደው ተደብቃ እያዳመጠች ነው። አንድ አንድ ሶር ስልክ በጣም እንግዲህ ጮህ ብሎባታል። ጮህ ምን ታረጋለች ማለት ነው። ጠይቋን ነበር። እሷ ምንም በቃ ምግብ እኮ እየሰራው በጣም ሞቀ ንፋስ ለመቀበል አየር ለመቀያን ወጣሁ፣ ምናምን ብላ ተንተባባበታለች። ክብሮምም ከሌና ላይ በጣም ተንጣጦባት እንግዲህ ጥሏት ከሄደ አስፈራርቷ ታትም አስፈራርቷታል እሷን። ሌናም እንግዲህ ወይ ጉድ ምን ያለበት ምን አይችልም ነው የሚባለው የሚል ተረተረታለች፣ የሆነ የተደበቀ ነገር። የናሆም እናትም በጣም ቅርብሯታል። እስከ ዛሬ የልጅ ጉጉት ነበር እንግዲህ እናንተ አጣፋችሁት ጉዳዩን በመደበቅ ብላ በጣም ተናዳባቸዋለች። ምሮም የእኔ ጥፋት ነው ትላለች እና ሆም የእኔ ጥፋት ነው ይላል። ጥፋታቸውን እንግዲህ የእኔ ነው የኔ ነው ይባላል ያለው የሚያስቅ ነገር። በቃ ለማንኛውም እሷም ብቻ ነው ማውራት የሚፈልገው ስትል ለምን እኔም ትለሽኛው ምስረት ነው አሁን። አዎ ለአንተ ግልጽ እንደሆን ከአንተ ለእኔ ትለዋለች ምሮም። በቃ ሄድ አንተ እኔ አውራታለሁ አለችው። ምሩ ደግሞ ከልጇ ጋር እንዲጣላ አልፈለገችም። እና ሆም ጋር አንድ ባንድ ሲመላለሱ ምንድን አለችው የኔ ጥፋት ነው እኔ ነኛ አትናገሪ ያልኩት ምናምን ብቻ ሁሉንም ጥፋት እኔ ነኝ ብላ ነው እንትን ያለችው። በሌላ በኩል ደግሞ ለሆም ራሱ እኔ ነኝ እኔ ጥፋተኛው ይላል። የሁለታቸውን መተጋገዝ እና መደጋገፍ በጣም ደስ ይላል። ምሩን በቃ ውጣ፣ እኔ እናሷ ሞራት አለብን፣ እናትን ደግሞ እንደዚህ ማናገር የለብን እያላቸውም ነበር። ሌናም ወደ ጽናት ሄደችና ጽናት፣ እንደ ቤቱን እኮ ሳንሰሳሰስ ነው የቆየሁት አንቺን ብላ ከዚህ ሆነች ነው ብላታለች። መፈለግ ስትላት እንግዲህ ክብሩንና እየደበቀ ነገር አለ አባቱ ጋር ተገናኝታል፣ እያለች እያወራጫ ነው። ባክሽ ሌና ኔ ሌና ይነት ምስጥር መስማት አልፈልግም አልፈልግም ማትንገረኝ እያለቻ ነው ሌና አንካ፣ ሌሊና አንቺሽ በፍቅሩ ወርቀሻል የሚል ሀሳብ ነበር የተጠጃ። ጽናት እኔ ሊና እንኳን ለክብሮም ለሌላም አልተንበረከኩም። እሱን ለሰሜን ተውላትና ወደምትጠውበት ጉዳይ ልንገርሻ አለቻት ጉዳዩንም እንግዲህ ክብሮም ማን ጋር እንዳወራና ምን እንደሚያስብ እየነገረቻት ነበር። ጽናት ግን ምንም አይነት ቦታ አልሰጣቻትም። ዝም ብላ እየተንጫንጭች በጊዜ ብነቃ የተሻለ ነበር የሚሆነው። ክብሮም እንግዲህ እስካሁን ምንም አይነት ክፉ ስራ አላየንበትም። ወደፊት እንዲሁ ክፉ ይሆን ይሆን አይታወቅም። የናሆም እናት ምሩን እንግዲህ በጣም ተቆጣታለች። ሁለት አማራጭ የሰጥቻት እንግዲህ ወይ ልጆ ልቀቂ ወይ ደግሞ ልጆ አምጪን አለቻት። ልጆ ልቀቂ እንኳን አላለቻትም፣ ግን ደግሞ ምንም ብትወጪውም እኔ ከእናቶ በላይ ልጆቿ አትችልም። እኛ ሆነን እኔ በጣም የምወደው እንደ እናት ልትሆን የምትችል ያለቻ ነገር፣ በአንድ ነገር እንስማማ በቃ ልጅ ውለች የሚል ሀሳብ እንግዲህ ስልጣን ያለችው ምሩ በጣም ተጨንቃለች። ምሳባዊ ብትላት እንቢያ ላይ ቡና ደጅ አረወዴት በቃ በትገለግል አሻፍሬ ብላ ነው እንግዲህ ተኮሳትራ ይወጣችባት። በዚህ ደግሞ ምሮ ትንሽ ቀርብላታል። ለምን ነው ፈተና የሚደረግብኝ ብላለች። ሰኑ እና ክብሮም እንግዲህ ክብሮም ምን ይመስልሻል፣ በተሰበሰቡበት በአገባሽ እያላት ነበር። እሱማ በሚወዱ ሰዎች በፊትለፊት መጋባቱ ደስ ይለኛል፣ ግን ምንም ቢሆን አይቴን ማስከፋት አልፈልግም ትላለች። የሰኑወት ከመጣሽ ደግሞ ፍቅራቸው እንዳይበላሽ እንጂ ሁሌ ጥሩ ጥሩን እያሰብሽማ እንድትኖሪ አልፈልግም። አንዳንዴ በህይወታችን እንደሚከሰቱ አይታወቅም እና እያለ እየመከራትም ነው ሰኑም በጣም አመስግነዋለች። በህይወት የለሰጠኝ ደስታ እያንዳንዷ ደቂቃ ከአንተ ጋር በማሳለፍ እድለኛ ነኝ እያለች እየገለጸችለን ነው። እስካሁን ብቸኝነት እያሳደደኝ የኖርኩ ሰው ነኝ። ከሁን በኋላ ግን ብቸኛ ማያደለውም ከዛ ስሜት ሟጠች ያለው እያለችው ነበር። አሁን አንተ ስላለ በቃ ደስታ እንዳለ ብቻ ነው ማየት የምፈልገው መከፋትን አላይም በጭራሽ እያለች ነው። እንዴ ሰኑ ምን አስበሽ ነው? ክብሮም እንግዲህ በእናቱም ምሎላታል። ያስከፋት ሰኑም ደስ ብሎ ነበረ ናሆም እና እናቱ ካፌ ናቸው። እናቱ በጣም ተቀይማለች። በተለይ ደግሞ መሮን እኔ እንደናት ነው የቀረቢያት፣ ለምን ዋሸችኝ ደግሞ በዛ ላይ የልጅን ውሸት ያስተማራችሁ እያለች በጣም እየወቀሰቿን ነው። ናሆም እኔ ነኝ ወንድ ሳልኳት እሷ ችግር የለባት ምንም አላጠፋችም ብላት፣ እሷ ግን እያዳመጠችው አይደለም እና ደግሞ እባክሽ ለአባቴም እንዳትናገሪ እያላት ነው እኔማ ጥሩ አድጌ ቤት የገነባሁትን እናንተ በተብተባችሁት ገመድማ የኔ ቤት እንዲፈርስ እና እንዲበላሽማ አልፈቅድም እያለቻቸውም ነበር። ሲጀመር አንተ ራስን ዝቅና እንድታዋርዳት ያደረገ ምንም ብትወዳትም ከነጉሎቷ አምነ መቀበል ነበረብህ እንጂ በውሸት ገመድ መተብተብ የለብህም ነበረ ብለዋለች። እንግዲህን አሁን ምሩን ምንም አይነት ነገር እንዳይሰማት ብለው በዋሸው ውሸት አሁን ላይ እናቷ ጠላት እያደረገችው ነው ምክንያቱም ደግሞ ልጅን እንትንሽ ውሸት ያስተማርሽ የሚል ሀሳብን መጥቶባታል። አሁን ምሮ ምሮ በጣም ተጨንቃለች። እውነት ነው የእናቱ ሀሳብ ጥሩ ነው ላለው ግን ደግሞ እናቱ ምሮ መጥራት መጥላት የለባት ሊና እና ሰኑ ሊና ወደ ክችን ሄዳ ስለ ክብሮም ምን የምታውቂው ነገር አለ አስተዳደጉን ስለ አባቱ ብላም ጠይቃታለች። ጥሩ ጥያቄ ነው የጠየቀቻት። ያሳደገችው እናቱ ናት ብላ መልሳለች። ግን ደግሞ የምታውቂው ብዙ ነገር የለም እና አያጠኛውም እያለቻትም ይመስላል። ሰኑም እንደባለፈው የሆነ ነገር አደርጋለሁ ብታይ እንግዲህ እዚህ ግርግዳ ጋር ነው የማጋጨሽ እያለቻትም ይመስላል። ሌናም እንደባለፈውም ባለፈውም አልሰራም አታስቢ ይብላታለች። ጽናት አልሰማት ያለቻትን ነገር ሄዳ ለሰኑ ተናግራለች። ጽናትና ኬራም እንግዲህ እኔ በጣም ነው የምወደኝ እያለ ፍቅራቸውን እየተገላለጹ ነው። ነው ምሮ መንገድ ላይ ሆና እየተጨነቀች ነው። የማነው ጥፋቷ አምላኬ ሆይ ትላለች። ዛሬ የተሰማኝ ስሜት መቼም በቃ ልረሳው አልችልም። ጎደሎነት ነው የተሰማኝ እያለች እንግዲህ ከፈጣሪዋ ጋር እየተነጋገረች ነው ብቻዋን በመንገድ ላይ ሆና። አምሮም ድራማቸው እንግዲህ ባጭሩ ይህን ይመስላል። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ እንግዲህ ሰብስክራይብ በማድረግ ተቀላቀሉላለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ።